ብሩክ የሚሆንበት ነገር ደስ ስላላለኝ አው ለሱ ወግኛለሁ፣ ምክንያቱም ለሱ መወገን ስላለብኝ። አንቺ ማንም አይደለሽም፣ ከዳንኤል ሕይወት እጭ የምትሞት የፈለገ ብሰድቡኝም የፈለገ ፎቶ ወይን እንደፈለጋችሁ ብታረጉም የፈለገ ብትሉም እኔ ያምርብኛል አምሮብኛል ብላለች። እንግዲህ ሶሲ ከሀይሚ ጋር መጥተዋል። ያስቃል ያስቃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ። እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ላይክ አርጉ፣ ላይክ ላይክ፣ ላይክ አርጉ። ዶቼ ሶሲና ብጡ ብጡ እንደቀጠለ ነው። እንግዲህ ሀይሚ አብሮ መጥተዋል። እንግዲህ እየተከራከሩ ነው። ቡቡ ብላለች። እንግዲህ ብሩኬን ቡቡ እያለች ነው። ለዳኒ ተከራከርሽ ተከራከርሽ፣ ምንድነሽ ምንድነሽ እያለች ነው የሆነ ነገር አለ እያለች ነው። እንግዲህ የሆነ ነገር እንዲያከራከራት እንዲህ ወገቧን ይዞ ለዳኒ እንድትከራከር ያደረገው የሆነ ነገር አለ እያለች ነው። እንግዲህ ሀይሜን ሶሲ ተብዬዋ እና ብሩክ ያይዞክ እንበለው ነገሩ ይስተካከላል። ቢታረቁ ታረቁና ተመለሱ እስቲ ደህና ቪዲዮ ስሩ እንበላቸው እና ለተከራከርኩት ለዚህ ነው የተከራከርኩት፣ ብላ እንግዲህ ለተከራከረችው ምክንያቱን ተናግራለች። እንግዲህ ሀይሚ ማለት ነው። እና ሶሲ ሶሲ ሶሲ ተብዬዋ ረጉድ ነው ረጉድ ነው ረጉድ ነው አግኝተዋ ታገኝታ ታግኝተዋል ነው ተገናኝተዋል ነው የሚባለው። እና ብሩኬ ና ሀይሚ ናቸው የሚመጣጠኑት። እንግዲህ አንቺ ያው ወደ ዳኒሽ ተመለሺ። እንግዲህ ብሩኬ ና ሀይሚ አንድ ላይ እንዲመጡ እንዲሆኑ እንደ በፊቱ እኔና ዳኒም አንድ ላይ እንድንሆን ነበር የጣር ነው፣ አልተሳካም፣ አልሆነም እያለች ነው። እንደሚሳካ ተስፋ እናረጋለን። እንግዲህ መጨረሻው ላይ ይሳካል፣ ድራማው ሲያልቅ ይሳካል። አልቋል አትሉም መቼስ ይሳካል። ሲሳካ ደግሞ እናያለን። እና ውዶቼ ይህን ላችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ አርጉ፣ ነባር የነበራችሁ ሼር ላይክ አርጉ ላይክ አርጉ ስ ሀይሚና ብሩኬ ወዳጆች ላይክ አድርጉልኝ። ቻናል የሞተዋ ላቸዋለሁ። ውዶቼ አለ ሀገራችን ሰላም ያርገው፣ እነሱም ሰላም ሆኖ ይመለሱልን። ላቸዋለሁ። አሰላሙ አሌኩም ወራህመቱላሂ ወበረካቱ።